ብሩኬ ሸበላው እና ሀይሚቾ ቀመማ የዩቱቡ ድምቀት እንኳን ሰላም ገባችሁንን ወደ ወዷ እናት ሀገራችሁ። ማን እንደ እናት ሀገር እውነቴ ነው። ብርቅ ስትሉበት ራሱ ስትጫወቱበት፣ ስትደሰቱበት ደስ የሚለው ሀገርን የመሰለ ነገር የለምና እንኳን ወደ ወዷ ሀገራችሁ በሰላም ገባችሁ። ፍቅርን፣ ሰላምን፣ ጤናን ያብዛላችሁ ብሩኬና እና ሀይሚቾ ማለት ነው። ሲቀጥል ደግሞ ትናንትና ያው በተሰራው ቪዲዮ ብዙዎቻችን ተናደናል። እኔ ተምኔሉን አይቼ በጣም ደንግጬ ነበረ እና ደግሞ የምታሳዝነውን ፎቶ ፖስት ነው ልጁ የሰራው። በእርግጥ ያ ከወንድሙ አስፈቅዶ ነው። ቢሆንም የቡሩኬ መበስበስም አሳዝኖናል። መሀል ላይ ደግሞ ቡሩኬ ፎቶን አይቶ ቅድድድ ብሎ እኔ ልቀዳደድልሽ ያላት ፓርቲ እኔንም ብዙዎቹንም ማስቋል። ሀይሚም ያው ስቃለች፣ አንስተዋለች። የዛሬ ቪዲዮ ላይ ማለት ነው። ያው በሰላም መግባታቸውንም ተናግረዋል ማለት ነው። ሲቀጥል ደግሞ ሀይሚቹ ቡሩኬን ኢትዮጵያ ዱባይን ባየውበት አይኔ አዲስ አበባን ሰዓት፣ የአዲስ አበባ ልጆች ይቅርታ አድርጉኝ፣ ደበረኝ። ስለዚያ ዱባይ መኖር አለብን ብላ ቡሪኬን ፕራንክ አድርጋው ነበረ። ሀይሚ በነገራችን ላይ ቤተሰቦቼ ዱባይ ላይ አሟት ነበረ፣ ሆነ ስትመጣ ራሱ የሆነ ምክንያቱም አየሩ አዲስ ስለሆነች አየሩ አልተስማማትም። የዱባይ አየር ማለት ነው። ማን እንደ እናት ሀገር ሀይሚቾ፣ ምንም ቢደብር ሀገርን የመሰለ ነገር የለም። በእርግጥ እናንተ ለመዝናናት ስለሄዳችሁ፣ ስለወጣችሁ፣ ስለተናፈሳችሁ ደግሞ ዱባይ በጣም የምታምር ሀገር ናት እና ንፋስም ስላገኛችሁ ዘና ፈታም ስላላችሁ ነው እንጂ ሀይሚዬ፣ ሀገርን የመሰለ ነገር የለም። የኔ ቆንጆ ሀገርች እንደ ልብሽ ብብሩ፣ ብቦርቂ፣ ብትደሰችን፣ ብታዝኝን፣ ብስቂን። በዚህ አጋጣሚ ያው እሷ ፕራንክ ነው ያደረገችው ቡሩኪን፣ ግን ሀገርን የመሰለ ነገር የለም አለን እንደ መዳም ቅመሞች እኛ ራሱ ሀይሜቾይ እንጀራ ሆኖብን እንጂ ማን እንደ ሀገር እውነት፣ ማን እንደ ሀገር ሀገርሽን የመሰለ ነገር የለም። ና ብሩኬ ያው መሄድ የለብንም በሚል ነበር። በመጨረሻ ግን እሷ ራሷ ፕራንክ አደርጋለሁ ብሩኬን ብላ ራሷ ፕራንክ የተደረገችው ቡሩኪያው እንደ ጻን ልጅ ያው በአርጩሜ እያሳደደ እየዋረቁ ሲገርፋት ነበረ። እና እንደ ጻን ልጅ በጣም ነበር እሱ ፓርቲ መጨረሻ ላይ ያሳቀኝ። እሷ ራሱ እሱን ፕራንክ አደርጋለሁ ብላ መጨረሻ ላይ ፕራንክ ሆነች። እያሳደደ ባርጩሜው ይመታል ደግሞ እንዴት እንደሚሳሳላት ደግሞ የእኔ ቆንጆ እንደዚህ እኮ አይሆንም። ሲጠጣ ቤት ብሩኬ ፈንቃ እኮ በጣም ነው የጨመደደ። እውነት እንዲህ ደስ እንደምትሉ በቃ እርግቦች ናችሁ ሁለታችሁ። ከቤቱ መንደር ብትታዩ ብትታዩ የማትጠግቡ ብሩኬና ሀይሚች ሆናችሁና ፍቅራችሁ ያብብለናል። እንወዳችኋለን። ገና ታዳጊዎች ናችሁ፣ ትልቅ ደረጃ እንደምደርሱ ተስፋ እናደርጋለን። የብሩኬ ሀሳብ ላይ እስማማለሁ። እውነት ቢሆን ራሱ ነገር ፕራንክ ባይሆን ራሱ እነሱ የተባረ ናቸውና እንደው ሀገራቸው ላይ ተዘዋዝሮም በሀገራቸው ቪዲዮ ይሰራሉ እና የሰው ሀገር ሰውን እና ዱባይ እንኳን የእውነት ሆኖ ሀይሚን ይዞ ገብቶ ብሩኬ ዱባይ ልኖር ቤት፣ እውነቱን ነው ስራ ያስፈልጋል፣ የመኖሪያ ፍቃድ አለ፣ ቤት ክራ አለ፣ ብዙ ነገር አለ። ሀገር ውስጥ ከሚለመድም ችግር ነው እና በብሩኬ ሀሳብ እኔ ምስማማለሁ። ሀይሚዬ ሀገርሽ ላይ ነው እነዛ የመዳም ቅመሞች የአራት ልጆች እናትና አባት ያደርጓችሁን እራሱ እናንተ አላማችሁ ተሳክቶ የአራት ልጆች እናት መሆን የምትችሉት በሀገራችሁ ላይ ነው እና ምክንያቱም ሁሉም በሀገር ያምላል። ሀይሚዬ ካለሽ አዲስ አበባ ራሱ ዱባይ ናት። ካለሽ እኛ ራሱ ስንት የሚያስቀና የሚያዝናና ቦታ አለን። ሰላም አጣን እንጂ እውነቴን ነው። ባህር ዳር ቢባል አዋሳ ቢባል ብዙም የዝናኑ ቦታዎች አሉ፣ አየሩም እንደዛ። እና ገንዘብ ካለ ሀገራችን ራሱ ዱባይ ነው። ና ሀይሚዬ፣ የወደፊት አራት ልጆች ራሱ ኢትዮጵያ ላይ ተወልደው ሲባርቁ ነው ማየት እንፈልጋለን እንደ ቤተሰቦች። ና በዚህ አጋጣሚ የመዳም ቅመሞች እናንተ ስትደሰቱ በእውነት በጣም ነው ደስ የሚል የሌለ የዛሬማ መጨረሻው ፈታዘና ዘና የሚያደርግ ነበረ እና ብሩኬም እንደዚህ እየሳሳልሽ የወደፊታችሁ የአማረ እንደሚሆን ተስፋ እናደርጋለን ደግሞ ያምራል ምክንያቱም ብሩኬ ነዋ ልጁ ከላይ ተሰጥቶሻል ሀይሚቾዬ እኔ እኮ አንዳንዴ ሀይሚዬን ጋሼ እንዴት አድርገው ቢመርቋት ነው ብሩኬን የመሰለ ልጅ ያገኘችው እያልኩ አስባለሁ። ምክንያቱም ብሩኬ ከቁመናው በላይ አስተሳሰቡ አስተሳሰቡ በጣም ነው የሚገለው፣ እርጋታው፣ ትግስቱ፣ አዳማጭነቱ በቃ ምንም ክፋት ነገር በቃ የለውም እና በጣም ደስ የሚል ነው። ሀይሚ አንቺም ምንደዛው የጋሽዬ ቅመም ማለት ነው። መጨረሻችሁ ይመር ይስመር። ከብሩኬ ጋር እንግዲህ ወልዳችሁ ከብዳችሁ የመዳም ቅመሞች አራት ልጆች የተመኙትን ማየት አለብን አለ እንደ ቤተሰቦቻው። ሀይሚ ሁለቱም በጎኒዛ ብሩኬ በጎኒዛ። አቤት አቤት አቤት ተስላችኋል እኮ ደግሞ እናት የአራት ልጆች ተስላችኋልና፣ ስለሚወዷቸው ነው። የመዳም ቅመሞች ከወደዱ ጥግ ድረስ ነብሳቸውንም ይሰጣሉና፣ ስለሚወዷችሁም የአራት ልጆች እናትና አባት አድርጓቸዋል። ለወደፊት ደግሞ አይቀርም። ጤና ይስጣችሁ። ቀላል ነው። ጤና ካለ ያሰባችሁ ከተሳካ የአራት ልጆች እናት እንደምትሆኑ ተስፋ እናደርጋለን ማለት ነው። የዛሬው ቪዲዮ እንግዲህ ያው ሀይሚ ቡሩኬን ብራንክ በማድረግ ነው።